ገዳዩ እኔ ነኝ የማጠፋቸው እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። የችግሩ ምንጭ መነሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል፣ አቶ ጠላቴ ነው ብለው። ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል።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 ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት ሀገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበት መንገድ ማፈላለግ ነው ቁም ነገሩ። ለዚህ ደግሞ ተግባራዊ ምላሽ ለመስጠት ሁሉም ኢትዮጵያዊ መተባበር አለበት። ብዙ ጊዜ ቤተ ክርስቲያን አትናገርም የሚል አባባል ሚዛን ደፊ ሆኖ አይታይም።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 የመነኑ ሰዎች መታረድ፣ አዛውንት መምህራንን አፍኖ መውሰድ ምን ሊነግረን ይችላል? ሰው በግፈኞች እያለቀ እየሰማና እየተመለከተ በደስታ ችግኝ ተከላ የሚወጣ ግን ደግሞ ሰዎች ታረቁ ሲባል ነጠላ ዘግዝቆ የሚያለቅስ ክፉ መንፈስ በተጠናወተው የፖለቲካ ስሪት የሰራ አካል ባለበት አገር ይህ ለምን ሆነ ብሎ ከመናገርና ከመጠየቅ ይልቅ ይህ የሚቀየርበትን መንገድ ማፈላለግ ነው ቁም ነገሩ።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 ምክንያቱም እርምያስ የዛሬ ሶስት ሺህ ዘመን የተናገረው አሁንም በእኛ ይቷ ኢትዮጵያ እየተደረገ ስለሆነ ነው ነብዩ ንባውን እያነባ የተናገረው እኛ እያለቀስን እንመልከተው ተወግተው ስለሞቱ ስለ ህዝብ የሴት ልጆች ሰዎች ሌሊትና ቀን አልቅሱ አለቅስ ዘንድ ራሴ ውሃ አይኔም የንባ ምንጭ በሆነልኝ ስለታረዱ ወገኖች ቀንና ሌሊት አለቅስ ዘንድ ምን ነው ራሴ የውሃ ምንጭ በሆነ ምነው አይኖቼ ይህ መጉረፊያ በሆኑልኝ ያቦኑልኝ ይላል። በሌላው አዲስ ትርጉም ነብዩ እንዲህ ያ ያነባበትን ምክንያት በተሰበረ ልብ በምሬት ሆኖ ይናገራል። ከህዝቡ ክፋት የተነሳ ብቸኛው ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን። ከዚህም ጋር አመንዝራና ክፉ ነገረኛ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር መርጣለሁ ብሏል።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 በደረሰውና እየደረሰ ባለው ሞት መከራ ረሃብና ስደት የተሰማኝ ልባ ያዘን እገልጻለሁ። እግዚአብሔር አምላካችን ከዚህ መከራ ይጠብቀን። የቅዱሳን አማላጅነትና ረድኤት በሀገራችን እና በምድራችን ይሁን። የእናታችን የቅድስት ድንግል ማርያም ጸሎትና አማላጅነት አይለየን። ወስብሐት ለእግዚአብሔር።